ወንጀለኞችን ከሚበቀለው ከኃያሉ ለአማኞች ንስሐ ለገቡና ከጥፋታቸው ተጸጽተው ለተመለሱ ባሮቹ ከአዛኙ አላህ የወረደ ነው። ሊቱንዚረ ቀውመን ማ ኡንዚረ አባኡሁም ፈሁም ጋፊሉን አንተ መልእክተኛ ሆይ ቁርአን የወረደበት ምክንያት እነዚያ እነርሱ አባቶቻቸው ዝንጎዎች ሲሆኑ እንደተስጠነቀቁት የመካንም ሆነ የሌሎችን ፈጣሪያቸውን ብቻ ማምለክ የተዘናጉትን ህዝቦች ልታስጠነቅቅ ነው ለቀድ ሐቅ ልቀውሉ ላ አክተሪሂም ፈሁም ላ ዩእሚኑን በእርግጥ በአብዛኛዎቹ ከሀዲያን ላይ የአላህ የቅጣት ውሳኔ ቃሉ ተረጋግጦባቸው እነርሱም በአላህ በብቸኛ ተመላኪነቱ በመልእክተኛውና በኢስላም ፈጽሞ አያምኑ። ኢና ጀዓልና ፊ አዕናቅህም አላላ ፈየ ኢለል አብቃን ፈሁም ሙቅመሑን እኛ ከሀዲያንን ሀቅን በማስተባበላቸው ከእምነት እንዲርቁ ልክ አንገቶቻቸው ከእጆቻቸው ጋር የተጠፋፈሩ አደረግናቸው። እርሷም አጠፋፈሯ እስከ አገጮቻቸው ድረስ ሲሆን እነርሱም ያኔ ቀኝና ግራን መቃኘት የማይችሉ ወደ ላይ ያንጋጠጡ ቢጤ ይሆናሉ። ወጀዓልና ምን በይን አይዲህም ሰደ ወምን ከልፍህም ሰደ ፈአቅሸይናሁም ፈሁም ላ ዩብሲሩን ከሃዲያን ከእምነት በመራቃቸው በጣፋጭ የምድረ ዓለም ህይወት ተሸንግለው ሐቅ እንዳይታያቸው ከበስተፊታቸው ግርዶን፣ ከሞት በኋላ ያለው ህይወት በህሊና እንዳይታያቸው ፈጽሞ ሊከሰት አይችልም እንዲሉ ከበስተኋላቸው ግርዶ አደረገን። ሐቅን እንዳይገነዘቡ ሸፈናቸውም፣ እነርሱም እውነታውን አይመለከቱም። ወሰዋኡን ዓለይህም አንዘርተሁም አም ለም ቱንዚርሁም ላ ዩእሚኑን አንተ ነብዩ ሆይ በዙሪያ ያሉ ከሃዲያን ከነ አለቆቻቸው ባለማመናቸው እንደሚቀጡ ብታስጠነቅቃቸውን ባታስጠነቅቃቸውን በእነርሱ ላይ እኩል ነው አያምኑ። انما تنذر من اتبع الذكر وخشي الرحمن بالغيب فبشره بمغفرة واجر كريم የምታስጠነቅቀው ግሳጼን፣ ቁርአንን የሚከተል አረህማንን፣ አዛኙን አላህ ሳያየው በርቀት የሚከተለውን ብቻ ሲሆን እንደነዚህ አይነቱ በወንጀሉ ምህረትን ገነትን በሚያህል በመልካም ምንዳ